ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን አለን አለን አለን። በያውራኔ ነኝ። አንድ ጥያቄ ሰው ጠይቆኝ ነበረ፣ እንዴት ነው ባኔር የሚሰራው? ባኔር ማለት አንድ ቪዲዮ ከተሰራ በኋላ የዛ ቪዲዮ ማስታወቂያ ማለት ነው። ለምሳሌ ያህል እነዚህ ያሉ ነገሮች እንዴት ነው የሚሰሩት? እነዚህ ከላይ ያሉ ይታያሉ፣ ያስባሉ። እነዚህ አይነት ነገር እንዴት ነው የሚሰራው ብሎ ጓደኛ ጠይቆኛል። ይሄ ደግሞ እንዴት እንደሚሰራ አሁን አሳ ያለ ለምሳሌ ይሄ ደግሞ ይሄኛው ከላይ ከላይ እንዴት እንደሚሰራ አሳይ ብሎኛል እሱን አሳ ያለው መጀመሪያ ይሄንን ለማስራት አንድ ነገር ያስፈልገናል። እሱ ምንድን ነው አፕሊኬሽን ነው እሱ አፕሊኬሽን ስቶር ፍላይ ስቶር ከሄዳችሁ በኋላ ምንድን ነው የምታደርጉት ከፍላይ ስቶር የግድ ዳውንሎድ ማድረግ አለባችሁ የአፕሊኬሽን ስም የአፕሊኬሽኑም ስም ፊክስ ለአብ ይባላል። ፊክስ ለአብ ይሄ ነው አፕሊኬሽኑ ይሄ ነው ይኸኛው ነው ይሄ ነው ይታያቸዋል ብዬ ታስፋ አደርጋለሁ። ይሄ አፕሊኬሽን ነው ፊክስ ለአብ ነው። ጽሁፉም ያው በትክክል ከጻፋችሁ በኋላ እሱ ላይ እንዴት እንደሚሰራ አሁን አሳያቸሉም። ቀጥታ እንዴት እንደሚሰራ ወደ እዛ ልግባ። እሱ ላይ ዳውንሎድ ካደረጋችሁ በኋላ ኦኬ ትላላችሁ ከዛ በኋላ እንደዚህ ይመጣላቸዋል። እንደዚህ ከመጣ በኋላ እንደዚህ ከመጣ በኋላ እንዲህ ሳይዝን መርጣለ። የምትፈልጉት ምንድን ነው? ካስተመር የምላለ፣ እዚህ እኔ የሚነካበት እያያችሁ ካስተመር የምላለ። ካስተመር መምለ ላይ ፕሮፋይል ፒክቸር ይላል። ከዛ ዩቲብ ቻናል ባኔር ይላል። ዩቲብ ታምብላይ ይላል። ቀጥሎ ወደታችን ማለት እናንተ የፈለጋችሁ ዩቲብ የቻናል ባነር ስለሆነ እሱ ላይ ኦኬ ትሉታላችሁ። ከዛ እንደዚህ ይመጣል። ከዛ በኋላ ምንድን ነው መስራት የፈለጋችሁት እሱ ከዚህ እቺ ፕላስ ምልክት አለች። እቺኛም ፕላሷን ትነኩና የምትፈልጉት ነገር ትመርጣላችሁ። ወይ ቪዲዮ የሆነ ሊሆን ይችላል፣ ወይ በቃ እዛ ውስጥ ያለው ፒክቸር ትመርጣላችሁ። ከዛ በኋላ ወዴት ነው የምወስደን? እዚህ ጋር ጋላሪ አለ። ጋላሪ ላይ ኦኬ እንልና ከውስጥ ምንፈልገው ነገር እናመጣለን። ወደ ጋላሪ ወስዷል። አሁን አንድ ነገር ልምረጥ፣ አንድ ነገር አንድ ነገር ልምረጥ። እሺ ኦኬ እኔ ኤንም መርጬዋለሁ። ከዛ ሳይዝ እዛ ወደ ማስተካከልም ይችላል። እዚህ የፈለጋችሁን ሳይዝ ማስተካከል ይቻላል። እኔ ወረዛ እጄ እዚህ ማስተካከል ፈለኩና እዚህ መጣው እንደዚህ ወደ ጎን ስብን እናስተካክላለን። በመቀጠል ምንድነው የምናደርገው ጽሑፍ እንዴት ነው የምጻፈው ካላችሁ ይ ቴክስት የምላለ እሱ ጋር ትመጡና ቴክስት ላይ ኦኬ እንላለ። ከዛ ላይ ወስዶ ኢዲት የምላለ እዚህ ጋር ጋር ቴክስት ጋር ኒው ቴክስት የምላለ ኒው ቴክስት ጋር የምለውን ወደ ምትፈልጉበት አቅጣጫ ጠጋ አድርጋችሁ እንደዚህ ትመጡና፣ ወዴት ነው የምትሄዱ? ቀጥታ እዚህ ጋር ኢዲት የምላለ እሱን ቀጥታ እነኳለን። ኢዲት የምለውን ስትነኩ እንደዚህ ያመጣላችኋል። ከዛ አማርኛው ቀይረን እንደዚህ እንዴት እንዴት የ እንዴት ዩቱብ እንዴት ዩቲዩብ ባኔረ አሁን በሚገባ ጽፈናል። ከዛ በኋላ ወዴት ነው የሚወስደን? ከዚህ በኋላ ወዴት ነው የሚወስደን? ወደ ኦኬ ወደ ኦኬ ይወስደናል። ኦኬ እንለዋለን። ከዛ ይኸው ምትውልናል። ከዛ እንዴት ነው የሚደረገው? ሳይዝ መጨመር ስላለብን ታች በኩል ያለው የሚንቀሳቀሰው እንደዚህ ነክተን ወደ ጎን እንዲህ እነካላ ሳይዝ የምላለ ሳይዝ የምላለ ሳይዝ እነከዋለ። ከዛ ፕላስ ምልክት ቺ ትታያለች። ፕላሷ እንዲህ ነካለ። እንደዚህ እንዲህ ስንነካ እንዲህ ይመጣል። እንደዚህ እንደዚህ ይመጣል። ከዛ እያስተካከለን እንደዚህ ያው እንደዚህ እንደዚህ መጣ። እንደዚህ ከዛ ራይት እናደርጓለን። እሱን ከሌድ መቀየር ከፈለገ ያው እንደዚህ ሙሉ ባክግራውንድ መቀየርም ይቻላል። ያው እዚህ ጋር ብዙ የምትፈልጉበት ምርጫ አለ። ያው እንደዚህ ለምሳሌ ሳይዙን ለማስወፈር ለማስቀጠንም እዚህ ጋር ከፈለጋችሁ አለ። ያው እንዴት እንዴት ዩቲዩብ ባኔረ ይሰራል የምለው ያው ወደ ታች በትልቁ ተጽፏል። ባክግራውንድ አለ እዚህ ጋር፣ ባክግራውንድም ከፈለጋችሁ እዚህ ጋር ጽሑፍ ይታል ብያ ስባለው ያው እዚህ ጋር ይሄ ኦኬ እንለዋለን። ከዛ እችኛው ኦን ስናደርግ ያው ቀየረ። ከዛ ወደ ፈለግንበት እዚህ ጋር ለምሳሌ ቀይ ማድረግ ይቻላል ቢጫ አይታችኋል። ያው እዚህ ጋር ያው እንደዚህ ያው የፈለጋችሁበትን መቀየር እንችላለን። ከዛ 3D ማድረግ ከፈለገን ወደ 3D ልውሰዳችሁ። 3D ማድረግ ከፈለገን እዚህ ጋር ያው እዚህ ጋር አለ ያው እዚህ ጋር 3D የምል አለ። እሱ ላይ ኦኬ እንዳለ 3D ማለት ምንድነው፣ እንዴት እንደቀየራችሁ አይታችኋል። ከዛ እንደዚህ ያው ስትነግረው እራሱ የሚያሳምር ማለት ነው። ያው እንደዚህ በቃ ወደ ፈል የምትፈልጉበትን ነገር እዚህ ጋር ማስራት ሙሉ ማፍሳ አላችሁ፣ ብዙ ነገር አለ እዚህ ጋር። እናንተ ዳውንሎድ አድርጋችሁ ከእናንተ የሚጠብቀው ማየት ብቻ ነው። ይመቻችሁ። ይህንን ቪዲዮ ሼር፣ ሳብስክራይብ አድርጉ። ከዛ በኋላ መጨረሻ ላይ እንዴት ነው ከጨረሰን በኋላ መጨረሻ ላይ እንዴት ነው የሚደረገው? ሴብ ይደረጋል። ሴብ እንዴት ነው የሚደረገው ካላችሁ እዚህ ጋር እቺ ምልክት አለች። እሷን ልክ እንደነካን እንዲስነካ ያስመርጠናል። ሴባስ ፕሮጀክት ይላል፣ ሴባስ ኢሜጅ። እኛ ደግሞ ሴባስ ፕሮጀክት ኢሜጅ ስለፈለገ ሴብ እናደርገዋለን። እዚህ ጋር መጥቶ ያማርጣል። ከዛ ምንድነው የምንመርጠው? እዚህ ጋር እንገባና እዚህ ጋር እንገባና ከአስተማር አለ ዲፋልት ሎው ሚዲየም ሀይ ቬሪ ሀይ ዩልተራ አለ። ስለዚህ እኛ ደግሞ የምንመርጠው ሚዲያም ቬሪ ሀይ እንመርጣለን። ቬሪ ሀይ መርጠን ሴብ አድርገን እናያለን። አሁን ሴብ አድርጎልኛል። እንዴት ነው ሴብ ያደረገልኝ? እስኪ ወደ ፋይል ማናጀር ኒድ መጣን። እዚህ ጋር የራሱ የሆነ ፋይል አለው። ብዙ ጊዜ ስለሰራሁበት ያው እዚህ አስቀምጦልኛ እኔ ብዙ ጊዜ ሰርጀለ ያው እንደዚህ ሴቭ አድርጎልኛ። ይመቻችሁ። ቻናሌ ሳብስክራይብ አድርጎ እባካችሁ ይመቻችሁ።